እንደ ሰው ሰክነ መቀመጥ እንድንችል ጭንቅላት ሰጥቶናል። ወልፍጋንግ የገጠመው ይሄ ነው። ግን እንደ ጥቅምም ጉዳትም ሳይሆን እኛ እንግዲህ ትንቢት ፉልፊልድ መሆኑ ለክርስቲያኖች ለሚያምኑ ሰዎች ተስፋ ነው። ወደሚቀጥል እርምጃ መሄጃ መሸጋገሪያ መንገድ ነው። ያ ስለሆነ ሰው ሁሉ ክርስቲያን የሆኑ ሁሉ ይጠቀማል። ግን ኬዮቲክ ነው። እንደምናስበው አልጋ በአልጋ የሆነ መንገድ አይደለም። እንግዲህ ታቦቱን እናነሳለን ቅድም ያነሳው ቤተመቅደሱ ጋር ኢትዮጵያ እንደምትገናኝ አንስተሃል። ከዛ ውጭ ደግሞ ቤተ እስራኤላውያንንም አንስተናል። እንግዲህ ቤተ እስራኤላውያን፣ ታቦቱ፣ ቤተመቅደሱ እነኚህ ሁሉ ለኢትዮጵያ ይዘውት የሚመጡት በጎ ፋይዳ አላቸው ወይስ አሉታዊ ነገር? በረከትን በለው መርገምን በለው ምናልባት ቅድማውን ስታነሳው ደግሞ የሶስተኛው ቤተ መቅደስ ግንባታ ጋር ተያይዞ ሊመጣ የሚችል ደግሞ በጣም ስለሆነስአለ እና ከዛ ጋር እያይዘን እንዴት ነው ልናነሳት የምንችሉ እነኚህ ታሪኮች በልብ ወለድ መልክ በፊልም መልክ ቢጻፉ ብዙ ሰዎችን ያነቃሉ የሚል ሀሳብ ስለነበረኝ ነው። በዛ ታሪኮች ውስጥ ደግሞ ዝም ብዬ ሳይ ወደ ጽሁፉ ስገባ በጣም ኢምፕረስ ያደረገኝ ነገር ጸረ ኮሎኒያል ትግል ውስጥ በሃይማኖት ብትመለከት ሙስሊም ክርስቲያን ምንም ከክርስትናም፣ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ አንድ ላይ ነበሩ።